ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በርካታ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ቪዲዮ መጠናቀቂያ ድረስ አብራችሁን ቆዩ። ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ፣ ለወዳጆቻችሁ ሼር ማድረግም እንዳዘነጉ እያልኩኝ በዛሬው ዕለት በርካታ መረጃ እንዲላችሁ መጥቻለሁ። አርሰናልና ቼልሲ የብራይተኑን አጥቂ ጃው ፔድሮ ለማስፈረም ፍላጎት አሳይተዋል። ይህ ተጫዋች ታዲያ በብራይተን ቤት ካሉ ተጫዋቾች ውስጥ ጂጎበዝ የሚባለው ተጫዋች ነው ማለት ይቻላል። ይሄ ተጫዋች እንግዲህ ጎል በማስቆጠሩ ብቻ አይደለም፣ በሊንክአፕ ላይም እጅግ አስገራሚ የሚባል ተጫዋች ነው። ባይ ዘ ዌይ የብራይተኖች አጫወት እና የአርሰናል አጫወት ተቀራራቢነት ያለው አጫወት ያው ፖዚሽን ጌም ላይ መሰረት ያደረገ ነው የአጫወት ዘይቤያቸው። ና ከዛ አንጻር ተጫዋቹ ወደ አርሰናል ቢመጣ አጫወቱን ለመላመድ ይህን ያህል ይቸገራል ተብሎ አይጠበቅም። እሱ ብቻ አይደለም እንግዲህ ከፕሪሚየር ሊግ አንድ ተጫዋች ሲፈረም ያን ያህል ይቸገራል ተብሎ አይታሰብምና ለአርሰናል እጅግ ጥሩ ዝውውር ነው ተብሎ ይጠበቃል። እንግዲህ ከአርሰናል በተጨማሪ እንግዲህ ቼልሲዎች የተጫዋቹ ፈላጊ እንደሆኑ ይታወቃል። ነገር ግን አርሰናል በዝውውሩ መግፋት ከቻለ ተጫዋቹን የግሉ ለማድረግ ይቸግራል ተብሎ አይታሰብም። ሌላኛው መረጃ እንግዲህ ከፖርቹጋል የሚወጡ ምንጮች እንደሚጠቁሙት ከሆነ ሲውድናዊው አጥቂ ቪክተር ዮክሬሽ ወደ አርሰናል የማግኗት ፍላጎት እንዳለው ተገልጸዋል። አርሰናሎችም ትራስ ሊያቅርቡለት እንደሆነ ተነግሯል። ቪክተር ዮክሬሽ ወደ ፍላ ኤምሬስ የማምጣት ፍላጎቱ ከጊዜ ጊዜ ጨምረዋል። ሌላኛው ነገር ደግሞ ተጫዋቹ በአርቴታ ፕሮጀክት መማረኩ ተገልጿል። ኦልሞስት እንደሚታወቀው የአርቴታ ፕሮጀክት የሚጎለው የፊት መስመር አጥቂ ብቻ እንደሆነ ይታወቃል። ታዲያ የአርሰናል ሰዎች በቪክተር ዮክሬሽ አጫዎች እንደተማረኩ ነው የተገለጸው። እንግዲህ ተጫዋቹ ከዚህ በፊት ማሳውቋል። አንደኛ ቻምፒዮንስ ሊግን ቅድሚያ ይሰጣል፣ ቻምፒዮንስ ሊግን ቅድሚያ ይሰጣል። በቻምፒዮንስ ሊግ ለሚሳተፍ ክለብ ነው መፈረም የሚፈልገው። ከእድሜውም አንጻር ወደ 27 እየተጠጋ ነውና ወደ አዲስ ፕሮጀክት የማቅናት ፍላጎት የለውም። የአርሰናል ፕሮጀክት ኦልሞስት አልቋል ማለት ይቻላል እና ለቪክተር ዮክሬሽን አመች ነው ተብሎ ይጠበቃል። እንግዲህ በአርሰናል ቤት እጅግ አስገራሚ ብቃትን ያስመለክታል ተብሎ ይጠበቃል። ሚካኤል አርቴታ ና አንድሪ ቤርሳ ሁለት ፈራሚ በአጥቂ ቦታ ላይ የማስፈረም እቅድ እንዳላቸው ተገልጿል እና ደግሞ አንድ የግብ ጠባቂ የማስፈረም ሌላኛው እቅዳቸው ነው እና በክረምቱ የዝውውር መስኮት በርካታ ተጫዋቾች ወደ ፍላኤምሬት ያቀናሉ ተብሎም ይጠበቃል። አርሰናል የሀያ አመቱን ኢኳዶራዊ ተጫዋች ኦርዶኔዝን ለማስፈረም የቃል ስምምነት ፈጽመዋል። የአርሰናል የመጀመሪያ አማራጭ የነበረው ዲን ሃውሰንን ከቦርንማውዝ የማስፈረም ፍላጎት ነበረው። ነገር ግን ግን ስፔናዊ ተከላካይ ወደ ሪያል ማድሪድ ለማቅናት እጅግ መቃረቡ ታውቋል። ኦልሞስት አልቋል ማለት ይቻላል። እና አርሰናሎች እንግዲህ ታዳጊ የሆኑ ተጫዋቾችን ነው እንግዲህ ወደ ፕሮጀክታቸው የመቀላቀል ፍላጎት ያላቸው ይህ የ20 አመት ተጫዋች እንግዲህ ከዋጋውም አንጻር የተጋነነ ዋጋ አይደለም፣ ለአርሰናልም እጅግ ይጠቅመዋል ተብሎ ነው የሚጠበቀው። ዋጋው ወደ 25 ሚሊየን ፓውንድ ይጠጋል። በነገራችን ላይ አሁን እንግዲህ አርሰናል የሚቀረው ከክለብ ብረጅ ጋር ንግግር ማድረግ ይኖርበታል እና ያንን ነገር ከጨረሰ በኋላ ታዲያ አርሰናልን ድንቅ ባለ ተሰጥኦ የግሉ ለማድረግ መፍጠን ይኖርበታል። ምክንያቱም ፒኤስጂዎችም ልክ እንደ አርሰናል ተጫዋቹን ይፈልጉታል። ፋቢዮ ቬራ በቅርቡ ወደ አርሰናል ይመለሳል ተብሎ ይጠበቃል። እንግዲህ የተጫዋች በውሰት ለፖርቹጋሉ ክለብ ፖርቶ ተሰጥቶ ጥሩ የሚባል ጊዜን በፖርቶ ማሳለፉ ይታወቃል። ነገር ግን አርሰናሎች ተጫዋቹን ለማቆየት ፍላጎት የላቸውም። ብዙ የሚነሱበት ጥያቄዎች አሉ። በተለይም ደግሞ ከፊዚካል አንጻር በፕሪሚየር ሊግ ፊት አድርጎ የመጫወት አቅም የለውም። አይዘዌ ተጫዋቹ ከስኪል ወይም ከታለንት አንጻር ምንም የሚጎለው ነገር የለም። ነገር ግን በፕሪምየር ሊግ አንድ ተጫዋች ለመቆየት ፊዚካሊ ስትሮንግ መሆን አለበትና ከዛ አንጻር ነው ተጫዋቹ ጥያቄ የሚነሳበትና በክረምቱ የዝውውር መስኮት አርሰናልን ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ነው ማለት ይቻላል። የኒውካስትሎች የምንጊዜም ጎል አስቆጣሪያቸው አለንሽረር እንግዲህ ስለ ኦዲጋርድ ተናግሯል። ኦዲጋርድን በአሁን ጊዜ መተቸት አንችልም። በተለይም ደግሞ እጅግ በሳል የሆነና ድንቅ የሆነ የፊት መስመር አጥቂ አርሰናል ካስፈረመ በኋላ ነው ኦዲጋርድን ምተቸው ሲል ነው እንግዲህ የኒውካስትሉ ሌጀንድ አለን ሽረር የተናገረው። ዶማን እንግዲህ በአርሰናል ታዳጊ ቤት እጅግ አስደናቂ እንቅስቃሴን እያሳየ ይገኛል እና ታዲያ ይሄ ተጫዋች በቀጣዩ የውድድር ዘመን እድል ይሰጧል ተብሎ ይጠበቃል። ይህ ተጫዋች እጅግ አስደናቂ እንቅስቃሴን እያሳየ ይገኛል። ሚካኤል አርቴታም በተጫዋቹ እንቅስቃሴ ተደሟል። ሱ ብቻ አይደለም ይሄ ተጫዋች እንግዲህ እጅግ አስገራሚ ጊዜ ነው እንግዲህ እያሳለፈ የሚገኘውና የውድድር ዘመን ወደ ዋናው ስኳድ ይቀላቀላል ተብሎ ይታሰባል። የስፔኑ ክለብ ሄታፌ እንግዲህ የአርሰናል ተጫዋቹ የሆነውን አምቢ ለኮንጋን ለማስፈረም ፍላጎት አሳይተዋል። ተጫዋቹ እንግዲህ እስካሁን ድረስ በውሰት ተሰጥቶ ነው በጣም ጥሩ የሚባል ጊዜን እያሳለፈ የሚገኘው። ታዲያ አርሰናሎች ተጫዋቹን በክረምቱ የዝውውር መስኮት ይለቁታል ተብሎ ይጠበቃል። አንቶኒ ሴሜኒዮ ወደ አርሰናል መዛወር እንደሚፈልግ አሳውቋል። ይህ ተጫዋች እንግዲህ በቦርንማውስ ካሉ ታለንትድ ተጫዋቾች ውስጥ አንዱ ነው ማለት ይቻላል። በድሪብሊንግ ሆነ በስትሬንግዝ የማይታማው ድንቅ የሆነው ተጫዋች ወደ አርሰናል በመምጣት አርሰናል ያለበትን ክፍተት ይሞላል ተብሎ ይጠበቃል። ባይ ዘ ወይ እዚ ጋር ፕሮብሌም ሊሆን የሚችለው ክለቦቹ ብቻ ናቸው። እንግዲህ በክለቦቹ መካከል እንግዲህ ስምምነት የለም። ነገር ግን በክለቦቹ መካከል ንግግር ተደርጎ ስምምነት የሚፈጠር ከሆነ ሆነ ተጫዋቹ ሙሉ ለሙሉ ወደ አርሰናል የመምጣት ፍላጎት እንዳለው ተገልጿል። በተለይም ደግሞ እንደሚታወቀው አርሰናሎች ክሬቲቭ የሚባል የክንፍ መስመር ተጫዋች የላቸውም። ለዚህ ነው ብዙ ጊዜ የሚቸገሩት። ታዲያ ይህንን ክፍተት ለመሙላት ሁነኛ ወይም ደግሞ ትክክለኛው ተጫዋች ነው ተብሎ የሚጠበቀው አንቶኒ ሴሜኖ ነው። እንግዲህ ድንቅ የሚባል የክንፍ መስመር ተጫዋች ነው። በቅርቡም እንግዲህ ወደ አርሰናል ያቀናል ተብሎ ይጠበቃል። የሳውዲው ክለብ አሊትሳድ በክረምቱ የዝውውር መስኮት ቤልጅማዊ የአርሰናል ተጫዋች የሆነው ሊያንድሮ ትሮሳርድ ለማስፈረም ትልቅ ስራ እየሰራ እንደሆነ ተገልጿል። አርሰናሎች እንግዲህ ለትሮሳርድ የረጅም ጊዜ ኮንትራት ለማቅረብ እየተዘጋጁ ቢሆንም ግን አሁንም ቢሆን ጥሩ የሚባሉ ጥያቄዎች ከሌሎች ክለቦች የሚመጡ ከሆነ አርሰናሎች ተጫዋቹን ያለምንም ቅድመ ሁኔታ ለመሸኘት ፍላጎት እንዳላቸው ተገልጿል። እንደሚታወቀው እንግዲህ አርሰናል ብዙ ዋጋ ከፍሏል። በተለይም ደግሞ የፊት መስመር አጥቂዎቹ ጥሩ የሚባሉ አይደለም። አርሰናል በተቸገረበት ጊዜ ዋንጫ በሚያስፈልገው ጊዜ አልደረሱለትም ማለት ይቻላል። አርሰናል ጎል በሚፈልግ ጊዜ ጎል እያስቆጠሩ ክለቡን አልታደጉትም። ታዲያ አርሰናሎች እጅግ አይምሬ የሆኑ አጥቂዎችን ነው የሚፈልገው እንጂ እንደ ሊያንድሮ ትሮሳድና እንደ ገብርኤል ማርቲኔሊ፣ በቂ የሆነ የዝውውር ጥያቄ ከቀረበ አሁንም ቢሆን አርሰናሎች ተጫዋቾችን ለመሸኘት ዝግጁ መሆናቸው ነው እየተገለጸ የሚገኘው። የመጀመሪያ አማራጫቸው ቪክተር ዩክሪሽ ማስፈረም ነው። በክንፍ መስመሩ ቦታ ላይ ደግሞ አንቶኒ ሴሜኖ ትክክለኛው ተጫዋች ነው ብለው ያምናሉ እና አርሰናሎች በአጥቂ መስመር ቦታ ያለባቸውን ፕሮብሌም ሶልቭ የማድረግ አላማ ያላቸው ሲሆን በአዲሱ የውድድር ዘመንም ደግሞ ጠንካራውን አርሰናል ለመገንባት ነው እንግዲህ የአንድሪ ቤርታም አላማና፣ ውድ የዚህ ቻናል ተከታታዮች በአዲሱ የውድድር ዘመን እጅግ ጠንካራውን አርሰናል እናያለን ብለን እንጠብቃለን። በአዲስ ቪዲዮ እስክንገናኝ ድረስ መልካም